ኪራና ጽናት ሊጋቡ ነው። ሰርጉ ተቀጠረ። አሸወይና ሊባል ነው ማለት ነው። አሸኟትም ወይ፣ አሸኟትም ወይ፣ መሄዷ አይደለም ወይ ተብሎ ቀለበት ሊደረግላት ነው። ምክንያቱም የኪራ አባት ወደ አሜሪካ ሊመለስ ነው ማለት ነው እንዲህ እንዲህ እያለ ማለት ነው። የት ሊሄዱ ነው የት ሊሄዱ ነው የሚለውን ማለት ነው አሸወይና ነው እየተባለ። ምክንያቱም የኪራ እናት ቶሎ የልጇን ሰርግ ማየት ትፈልጋለች ማለት ነው። ዛሬ እንግዲህ የነ ኪራ ነው የምትወዱ ኪራና ፅኒን ፅን እንግዲህ ይህን ያህል ለፍቅሯ ሰዋት የከፈለችለትን ማለት ነው። አሰላሙ አሌይኩም ወረህመቱላ ወበረካቱ ወድና። የተከበራችሁ የ ፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለው ማለት ነው። ዛሬ እንግዲህ ባለፈው እንዳቆመው ማለት ነው የኪራ አባት ለእናቶ ደውሎ እያወራት ወይም ለትና ለንትና ነው መሰለኝ ለኪብሩም ማለት ነው ኪርብሩም። እንግዲህ ባለፈው ሳምንት እንደምናስታውሰው ከኪራ ጋር ሲጨቃጨቅ በጽናት ጉዳይ የነበረ ልጅ ነው ማለት ነው። ስለዚህ አሁን ያው ተመልሷል ማለት ነው። ስለዚህ እንኳን ዌልካም ብለናል ማለት ነው። እንግዲህ ያው የሚያሳዝንም አለው ክብሩም ላይ የምንመጣበት ይሆናል ማለት ነው። አሁን ተደስታውን ጀምር ማለት ነው። ኪራ እናንተናለ ስለሚጋቡ በጣም ደስ ብሏቸዋን። እንግዲህ የኪራ እናት ስለታመመች ቶሎ የልጅን ሰርግ መን መደገስና ማግባት ተጋብተው ማየት ትፈልጋለሁ ብላለች ማለት ነው። ኪራ እንደታመመችም እናቱ አያቅም ማለት ነው። ስለዚህ በቃ አሸቤና ነው ሊባል ነው እንግዲህ፣ ይነግረዋን ወይስ አይነግረውም፣ ይሰማን ወይስ አይሰማም አላውቅም። እናቱን እያወራ እያለ ግን በስልክ ስትታሰብ ምን ነው እናቴ ሐኪም ቤታቴጅም ለምንድን ነው የሚያሰለች? አይ እኔ ደህና ነኝ ምናምን ልጄ ብላለች። እናቶች እናቴ እንድዝ ናቸው፣ ለልጆቻቸው ነው የሚኖሩት። ራሳቸው ሲቃይ ውስጥ ሆነ ለልጆቻቸው ነው የሚጨነቁት። ኪራ እንዳይጨነቅባት ነው ይህን ሁሉ እያረገች ያለችው ማለት ነው። ለማንኛውም እንግዲህ አላህ ይረስላት ማለት ነው። የአሽሯት እንግዲህ ከኪራ ጋር ከጽኑ ጋር እና ኪራ ሲጋብተው ልጅ ወልደው እንደምታይ ተስፋ ደርጋ ማለት ነው። ሁላችሁም ለኪራ እና ተሶሎት አድርጉላት አድርጉላት ማለት ነው። ኪራ ወልዶ ልጆች ኖሮ ጽናት እና እሱ ኧረ ወይኔ ወይኔ ወይኔ ሳክስ ትላላችሁ ማለት ነው። እና ለማንኛውም ማለት ነው ይህን ይመስል ከዚህ ጀምራ ማለት ነው ሰን እንግዲህ የባለፈው ሳምንት ጀምሮ እየደበራት ነበረ። ዛሬ ግን በቃ ፏፍሽ ብላ ከፍ ክፍሏ ተነስታ እንግዲህ ብስሚላ ብላ ወጥታለች ማለት ነው። በመቀጠልም ማለት ነው ወደ ምሩጋ ሄዳለች ከጓደኛዋ ጋር እስኪ እኔ ቤት ተሙሉ እስኪ ይህን ቤት ልላቀቀው ብላ ቁልፏን ሰን ጋር ጋር ሄዳለች ማለት ነው። ፏፍሽ ብላ ስትመጣ እንግዲህ ወደ እንትና ቤት ጎራ ትላለች ማለት ነው። ሄኖክና እንትና ሲያወሩ ኪራ በርቁ ከብሩ ምን አየሁት ይለዋል ማለት ነው። ወይ ደስ ተዋስከሮ መሰለኝ ና፣ ምንድ ነው ምንድ ነው ጉድ ይንድ፣ እሱ እኮ አሜሪካን ያለው ምን ሆነ ነው ይሏን አራና ሆሚያቸው ነበረ ረኪራ በፈጠረ እስቲ ተወኝ፣ እሱ አሜሪካ እንዴት ወደ ኢትዮጵያ ብሏል ማለት ነው። ከዛም እሱ ላይ ነበር ሄዷል ማለት ነው። ከዛም በቃ መልካም ምኞቱ ሁሉ የደስታውን እንትን ሲነግር ናሆሜን በጣም ያዝናም ማለት ነው። ምክንያቱም የእናቱ ሞት በፍቅር ተካስኩ ብሎ ሳይጨረስ ደሞ የእናቱ ሱን መታመም ሲሰማ መቋቋሚ ያቅተዋን አያቅተውም እያል እየተጨነቀ ወደ ቤትም ተመልሶ ናሆሚ ተምሩጋ ምሩጋ ተኝተው እንግዲህ ሲጨነቅ ነበረ። ምንድን ነው የሚያስጨንቅ? የኪራ ጉዳይ ነው። አሁን ፍቅሬን አገኘው በቃ ቤቴ ሙሉ ሆነ ሲል ደግሞ እናቱ እንደዚህ መሆኑ ሲሰማ እያወቅነት ዝም በማለታችን በጣም ነው የሚያዝንብን ብሏን፣ ማለት ነው። ስለዚህ እንደዚህ የተባለ ክብሩምና እንግዲህ የክብሩማ አባትና የክብሩማ አባት ማለት ያው እንደ አባት ነው፣ እንደ ልጅና አባት ነው። ክብሩም እንግዲህ ወደ ካፌ ጎራ ሲል የኪራ አባት ነበረ ማለት ነው ድንገት ይቺ ህይወት አገናኝታችኋለች ማለት ነው። የሆነው ሁሉ ነገር ነግሮታል፣ እንዲህ እንዲህ ነው በቃ ብዙ ብር የኪራባ ሰጦት እንደከሰረ እና የእሱንም ፊት ድጋሚ ያለማየት ብሎ ወደ ኢትዮጵያ ተመልሶ ብሩ እስከሚያልቅበት ድረስ ሆቴል ነበረ። ሆቴል ሲያልቅበት ደግሞ የቀን አይገርመችም። የቀን ስራም እየሰራሁ እኖራለሁ እንጂ ያለውን እኔ ማለት እሱ በጣም የተማረ ልጅ ነው ግን አንዳንድ ጊዜ ህይወት የት እንደምጥለና የት እንደምታኖረን የት እንደምታደርሰንም አናቅም ማለት ነው። እና እንደዛ ሲል እውነት አንጀቴን በላይ ማለት ነው። እየኖርኩ ነው ሲል ለማንኛውም ወደ ቤት ተመልሶ ሲመጣ እንግዲህ ኪችን ጉድጉድ ያለች ያገኛታል ማለት ነው። ከዚህ

አምጥቶት ነበር ማለት ነው። ከዛ ሲነካው ደንግጦ ብንንላ ማለት ነው። እንዲ አንተ ናሁ የምርህ ነው ምን ልሰራ መጣ ምናምን። ምክንያቱም ባለፈው በነበረው ፋይቲንግ ትንሽ ሳይደብረው አልቀረም ማለት ነው። ያው ስለደበረው እንደዚያ ያለው። ለማንኛውም አባቢስ አባቢ ሲመጣ እናወራለን ብሏል። አባቢ ሲመጣ እንግዲህ ወሬ ስብሰባ ይዘዋል ማለት ነው። እንሱም ተስማምተው እንደሚኖሩ መኖር እንዳለባቸው እናንተ ወጣችሁ ወንድማማቾች ናችሁ። ስለዚህ ተግባብታችሁ ኖሩ ተብለዋል ማለት ነው። ታዛዥ ነው ብለዋል። ግን አይ ቲንክ ብቻ ላቅም ወደፊት የምናየው ይሆናል ማለት ነው። ስጦታ እውነት ይሰጣችኋል ወይስ እውነት ውሸት ነው የሚለውንም ማለት ነው። እና እንደዛ እያሉ ያለ ስለዚህ ኪራ መሄር ከፈለገ ይሄድ። ወደት ነው እዚህ ቤተሰብ የለው። እናቱን የሞተች ምስኪን ነው። ኪብራ ኪብሩ ራሱ ማለት እንደዛ ብሎታል ማለት ነው። ስለዚያ ለጋሼ አዞን ማለት ነው። ሁለቱም ህዝብ የመኖር እንዳለባቸው ነግሯን ማለት ነው። ስለዚ እሺ ብለው ተስማምተው በቃ ብሎ ትፋል ማለት ነው። ከዛ ለጽና አግኝተዋት ደረጃ ላይ እነይላት ና አህም ምንድን ነው እኔ ሄደ ክብሩም ይሂድ ይሂድ አብጋ ለጋሼ ብለህ እሺ በል እሺ ባለልም ለነገሩ ይቀመጣል እኮ ይቀመጥ፣ ጋሽ ተቀመጥ ብሎታል ይለዋል ማለት ነው። አይ የተፈቀደ ነገር ደስ ይላል። ሳይፈቀድ ተሚቀመጥ ተፈቅዶ ቢቀመጥበት ይሻላል ብላለች ማለት ነው። እሺ ብሏል ማለት ነው። ለማንኛውም በቃ ሄዶ ኪብሩምን ይቅርታ ብሏል። ይቅርታ ማለት በቃ ተንግዶ እንዳይፈለግበት ጊዜ መቀመጥ ትችላለህ ብሎታል ማለት ነው። እሱም እሺ በጣም ማለት እንዴት ነው እንደ ዝባ እንደ ተቀየርኩ ምናምን ወፏ ነገረች ብሏል ማለት ነው። ወፊቱ ማናት? ወፍዬ ብረሪ ብረሪ እያለ ማለት ነው። ወፍዬ ማነት አትሉኝም? ወፍዬ ጽናት ናት ማለት ነው። ለማንኛውም ኪራን በጣም ቀይሯለች፣ የልፋሷን ዋጋም እያገኘች ነው መሰለኝ ማለት ነው። አዝቻው ብላ ሄዳለች ማለት ነው። በቃ ልሂድ ብሎ ሄዷን ማለት ነው። እንግዲህ ሳሎን አውርተው ሲመጡ ሰኒ እናንትና ያው ስብሰባው ላይ ደርሰው ነበረ። ስለዚህ ቆኛ የምናወራው ነገር አለ ውስጥ ጠብቁ ብሎ ሳሎን መኝታ ክፍል ነበር። ስለዚህ ኪብሩ መጥቷን ማለት ነው። ተኪብሩም ከአንዳንዳንድ እንድ ብለው ተግባብተዋል። ለመግባባት ተሞክሯን ማለት ነው። በእርግጠኝነት ስልክ መደዋወል ደረጃ እንደሚደርሱ ማለት ነው። ምክንያቱም አልሬዲ አወቃት ማለት ነው። ምክንያቱም እሷም የህዝብ ቤት እሱም የህዝብ ቤት ስለሆነ መምጣታቸው አይቀርም ማለት ነው። እና ለማንኛውም ያው እንግዲህ አንዳንድ ነገሮችን ጣል ጣል እያደረገ አስቋታን። መልካም ነገሮችም አሉት፣ እንደዛ ፍሬ የሚያላቸው ነገር ሲመክራት ነበረ ማለት ነው። ለእሱ ለሰኒ ማለት ነው። ሰኒ እንግዲህ ውስጧን በውስጡ አድርጋ ከላይ ስትፍለቀለቅ ነው ምናያት ማለት ነው። ለማንኛውም ይሄን መስሎ ነበር ከእሷ ጋር የነበረው። በቃ እንግዲህ ሳሎኑ ተተለቀቀ፣ እኛ ንሂድ እኛ ደግሞ እናውራበት ብላለች። በቃ እሺ ሂዱ ብሎ ክብሮም አረፍት አረፍት አድርጓማት የእንትናናትም ብላለች ማለት ነው። ስለዚህ በመቀጠል የናሃኖክ የሄኖክም እናት ወይም የናሆም እናት ልጅ ካልወለዳችሁ እያለች ነው፣ እሷም የጎዶሎነት ስሜት እየተሰማት ነው ምሩ ማለት ነው። ያው እንግዲህ ልብ ድካም ስላለባት ድንገት ያፍናታን ብሎ አይቴ እንግታታስቦ መሰለኝ። ስለዚህ ያው ኪራም ተንትና ጋር እርቅ አውርዷን ከክብሩም ጋር በቃ አባትየውም ሰርጉን ቀጥሯን ማለት ነው። እንግዲህ መቼ ይሆናል ሰርጉ ለማወቅ ማለት ትንሽ ሲቀረው እውነት እናቱ መታመም ይነግሯታል ወይስ ምንድን ነው የሚለውን ደግሞ አብረን የምናይ ይሆናል። ለዛሬ እዛው ላይ ነው። ቁጭ በያሏት እዛው አሜሪካ ማለት ነው። ከዚህ ባሰከፋ ደረጀታ አለ ያው ወደ ኢትዮጵያ መምጣቱ አይቀርም ማለት ነው። ሞቴን ባገሬ ላይ አድርግልኝ ይላልና የሰው ልጅ ማለት ነው። ስለዚህ ያን መስል ነበረ ሰኒ ወደ ቤቷ ሄዳለች። ስለዚህ በጠዋት እንግዲህ ፏፍሽ ብላ እፂ ማለት ነው። ጋሼን ቡና ልትል ማለት ነው። ቁርስ ልትሰርታ ልታቀርብ በጣም ስንጣበ ቀሚስ ምናምን ስትሄድ ማን ቢያጋጥማት? ከደረጃ ላይ ልክ ሲወርድ እሷ ልትወጣ ስትል ማን ቢያጋጥማት? ጥሩ ነው ክብሩ ማለት ነው። አንድ ያን ልብስ በልብሷ ላይ ያንሻዬ ሞላባታል ማለት ነው። ምነው? ምን አስደነገርኩኝ? አንቺ መደንገጥሽን አላቆምሽም። እኔም አስደንገጤን አላቆምኩም። ማንኛውም በጣም ይቅርታ ነው፣ ደስ የሚለው ነገር ነው። ይቅር ብለዋለች ማለት ነው። እንግዲህ ይህን ይመስል ነበር የዛሬው ቪዲዮ ማለት ነው። ለማንኛውም ኪራ ለእንትና ምክር ለግሷን ማለት ነው። ለ ማለት ነው። ክብሩም የእነ ቶሎ ቶሎ ቤት እንዳይሆንብሽ ወንድሜ ችኩል ስለሆነ የእነ ቶሎ ቶሎ ቤት ግድግዳው ጭራሩ እንዳይሆንብሽ፣ በደንብ ፍቅራሽን በደንብ ገንቢ ብሏን ማለት ነው። እሷም እሺ አመሰግናለሁ፣ መካሪ በጠፋበት ጊዜ መቼ መክረን ንቃለሁ ብላለች ማለት ነው። ለማንኛውም ለዛሬው የነበረን ቪዲዮ ይሄ ነበር። አስተያየት ሀሳብ፣ ካላችሁ ሁላችሁም ኮሜንት ላይ አስቀምጡ። ጽኑ በዙ ትቀጥል ወይስ እንዴት ነው? ሰርጉ ይደገስ አይደገስ፣ የምትሉ አሜሪካ ይሁን አይሁን፣ የምትሉ እንግዲህ ስለ ሰርጉ እንትን በሉ ማለት ነው። ላይክ ሼር ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰላም አለይኩም ወረህመቱላሂ ወበረካቱ።